ነገ ሄዳለን እስካራችሁ ነው። ከዛ በኋላ ፊሽካው ነፍተን በ24 ሰዓት ውስጥ የአባታችንን የምንሊክን ቤተ መንግስት መረከብ አለብን። የአማራን ህዝብ ጀግና ህዝብ ማንም ጋላ ሊያንበረከተው አይችልም። ይኸውልህ ወዳጄ በጀግንነት እንጂ በተግባር ወኔ አራት ኪሎ መግባት መች በጉራ ሆነ። ሰማይ በነጎድጋድ በረዶ እየጣለ ድቅድቁን ጨለማ ውዥንብር የቻለ። በትዕግስት ችቦ ተስፋውን በመጫር ተስፋ በሌለበት ታግሎ ከጊዜ ጋር በሰቆቃ ሕይወት ባለመቁረጥ ተስፋ በአዳኞቹ ብዛት መንምኖ ያልጠፋ ዙሪያውን ሲከቦ የተኩላ መዓት የመንጋውን መንጋጋ ሰብሮ በመውጣት በብልሃት ሸምጦ አዳኙን ያደነ ጠላት ተኩላ ሲሆን አንበሳ የሆነ በደል ተቋቁሞ ኖሮ ለዘመናት ደምና አጥንትን ሕይወት በመሰዋት እንጂ በፉከራ በይገባኛል ጉራ ዘውድን መድፋት ያኔ ዱሮ ቀራ። ጋላ አይኮም በዚህ ዋጋ ነው አራት ኪሎ ታሪክን ለማስጨበጥ በኢትዮጵያ ታሪክ ውስጥ ኦሮሞዎቹ አንድን ጠንካራ ጠላት እንታቱም። ሥርዓታቸው ገዳ ነው። የመንግሥት ስርዓት አያውቁም። ከተማ ቆርቁረው አያውቁም። መንግስት አስተዳደር ደሰው አያውቁም። የሄዱበት ቦታ ስም የጥንት ስሙን እየቀየሩ መጡ። አይግራ መጋባት አዙሮ የሚያሳይ አንገት እንዳልያዝክ ዞር ማየት ማየትተ በእንቅልፍ እየተጓዝክ ከባለፈው ቅዠት ከህልም ሳትወጣ ስንት ክረምት ሄዶ ስንት በጋ መጣ። ስንቱ ደፈራርሶ ስንቱ እንዳልጠራ፣ ስንት ነገር ፈርሶ ስንቱ እንዳልተሰራ፣ ስንቱ ከዘመን ጋር መጥቶ እንዳልነጐደ፣ ከእንቅልፍ ብትባርቅ ድንገት ከረፈደ፣ ሕልሜ እውነት ላይሆን ስትነሳ ጠዋት፣ እንደ እውር ታሪክ መላልሶ ማውራት፣ ትርፉ ትዝብት ነው ውሸት መደጋገም። ስለዚህ አብትቃዥ ውጣ ከይልመለም ኢትዮጵያ ለብቻ ጠፍጥፎ እንደሰሯት ከፈር መደባለቅ የሌላውን መስዋዕት ያንሳፈፏት ወድቆ በራሳቸው ደም ላይ ትከሻቸውን ረግጦ መውጣት ወደ ላይ ራስ መውደድ እንጂ ላይሆን ሀገር መውደድ፣ ዜጎቿን አዋርዶ ሀገር ከማዋረድ ስሜቱ እንዲገባ ስለ አገር ክብር በአፍ ከመተረክ ስለ ሀገር ፍቅር ልንገር ወገኔ ሀገር ማክበር ብሎ ዜጋ ከማዋረድ ሀገር ማለት ሰው ነው፣ ሰው ማክበርን ልመድ። መነሻችንም አማራ መድረሻችንም አማራ ብለን የምንለው ዝም ብሎ እንትን ሳይሆን ያ ማለት አማራ ይታገላል። ከዛ በኋላ ስልጣኑን አገሪቷ ስቴብል በሆነ ኮንዲሽን እስከምትሆን ድረስ ህዝቡ ንቃተ ህሊናው የሚፈልግበት ደረጃ ደርሶ ህዝባዊ ምርጫ እስከምናካሄድ ድረስ አማራ ስልጣኑን ከማንም ጋር ሳይጋራ እራሱ አገሪቷን ያስተዳድራል ማለት ነው። ሀዋ በሎንግ ቴክስ አስር ዓመት ሀያ ዓመት ይውሰድ። ክልልን ማጥፋት አለ በውሸት አለባብሶ፣ የደበቁት እውነት መሸሸጊያ የለው እሱ ያወጣለት። እናማ ስሙልኝ ውድ የገሬ ልጆች ይሄ ነው ግባቸው፣ አማራንን ባዮች ነገሩ ግድ የለም በባለፈው ሕይወት ብዙ ለተጎዳ ወዳጅ ነኝ ባለው አንዴ ለተከዳ፣ አንዴ ነው መሳሳት፣ አንዴ ነው መጎዳት፣ አንዴ ነው መታለል ባመኑት መከዳት። ክደት ያቆሰለው ጠባሳ ልብ ይዞ፣ ወድቆ እየተነሳ ቀን ለሊት ተጉዞ፣ ካለፈው ሕይወቱ ልምድ ከቀሰመ ሐኪም ነው ቈይቶ ብዙ የታመመ። ስለዚህ ሕዝቤ ሆይ ማነሻው መድረሻው አንድ ብሔር በሚል የባንዳነት ተግባር የአድርባይ ትግል ትላንት ለጣሊያን ዛሬ ለኤርትራ ምሶ የተከለው የክህደት ባንዲራ ቆርሶ እንደ ዳቦ ጅቡቲን ከሸጣት ከሱ በላይ ማን ነው የኢትዮጵያ ጠላት? ነገነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት። መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድን ነው። ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ወገኖቼ አልገባችሁ? ሰው መስፈርቱ ሰው ለማመን ቀብሮ ሆኗል በዚህ ዘመን የግፍ ተንኮል ሴራ ጠንሳሽ ራሱ በዳይ ራሱ ከሳሽ ራሱ ዳኛ ራሱ ፈራጅ ራሱ ገድሎ ሙሾ አውራጅ በአዞ እንባ ሐዘን ቀስቃሽ በራስ ወንጀል ሌላን ወቃሽ ሆኖ ሲጋኝ ገዳይ ዳኛ ሟች ይሆናል ወንጀለኛ በማስመሰል የተካኑ እውነት ርቆ ከልሳኑ ከፍ ብሎ ወደ ሰማይ ተቆልሎ ዳመና ላይ ሁለት ሀሳብ ከአንድ ራስ ሁለት ቃል ከአንድ ምላስ እያሰሙን ለዘመናት ውሸታቸው የራስ ምታት ለልባችን ከባድ ሸክም ሆኖ ማይድን ጽኑ ህመም የኛ ጩኸት የኛ እምባ ሰምቶ ያሉት ጆሮ ዳባ ከከፍታው ከላይ ጠፈር ከዙፋኑ ወደ አፈር ወርዶ ክብሩን የተቀማው የአባይ ልጅ ውሃ ጠማው ግን ብሰማ የሰው ምክር መፍትሄ አለው ሁሉም ችግር። እናም ስሙኝ ከምድር በላይ ከሰማይ ስር ከሰው ልጆች ላይ ሰወር አንዳች ምስጥር እባካችሁ ውሸት እቅር እስቲ አብይን ተመልከተው አብይ እኮ ማለት ሌላው ከጠጅ ቤት የመጣ ሰው ከጠጅ ቤት የመጣ ያው እኮ አንድ ናቸው። አይኔ ያወጣ ደደብ መሀይም በሻሻ የመጣ እና አብይን ከመሻሻ ከማምጣት የራስን ሰው እኮ ስልጣን መስጠት ትችላለ ተስፋ ማጣት። እውቀት አልባ ባዶ ፊደል ባዶ ቀለም ከንቱ ታጋይ ቅርብ አዳሪ ሩቅ የሚያልም ዕውቀት የለሽ አቃሎ ባይ አላዋቂ ያደርግሃል ያለን ጠልቶ ሙት ናፋቂ ባዶ ተስፋ ሳዩት ቁልል ውስጡ ባዶ ከንቱ ድካም ግብ የሌለው መሰናዶ ያለ ውጤት ለዘመናት ሰው ብደክም ዱሮም ከጁ ምላሱ ነው የሚረዝም። ያኔ ደግሞ ተስፋ ያጣው በድን አካል ነገን ሲያጣ የትላንቱን ይተርካል። ዕጣ ፋንታው ተግባር የለሽ ጉራ ብቻ ከአፍ ማያልፍ ገድለለሽ ባዶ ዛቻ ቅናተኛ እታች ሆኖ የላይ መናቅ ራስ ወዳድ የእኔ እንጂ የእኛም ማያቅ ሆኖ ክፋት በልቡ ላይ ከነገሰ ያን ጊዜ ነው የማንነት ታጋይ ነኝ ባይ ማንነቱ የረከሰ። የእኛን ብነግርህ ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ ሶስት ቀን ነው የሚፈጅ ከጓጭን ሱሉልታ የሚፈጅብን ሰዓት ብቻ አስበው። ምን ይጠቅማል ፍቺ የሌለው ይል ሽብሸባ ቢያበዙ እንደ ደንቆሮ ሰርግ ፉከራ ተማምኖ ድል ተስፋ ማድረግ ለአመል ነው እንጂ የውስጡ ብሸታ ዝንብ ብረባረብ መሶቡን አይከፍቶ እግር ማይደርስበት በአፍ እየዋሉ አራምባና ቆቦ ሆኖ ሰው ከቃሉ ለማይሰምር ስለት ለማይ ሞላ ምኞት አሚን ባይ ቢያበዙ ለያዛልቅ ጸሎት ወንዝ ለወንዝ ሆኖ ለነገር መቀደስ ያረፈውን ሰይጣን በግድ መቀስቀስ እንጂ ለአመልጡ እቅድ ይዞ ሽሽት ቀረርቶ ማስቀደም ከዘመቻ በፊት ከቃሉ መውጣት ነው ዋሽቶ ለኩነኔ አራት ኪሎ ማለም ቅዠት ነው ወገኔ። ይኸው ደርሶ አየን። እብሪቱ የበዛ የእውድ ገላማጭ ከመሪው ጋር ጸቡን ጨርሶ የማይቋጭ ልቀናጣ ብሎ በሸማው ላይ ያራል ያኔ ሰው ሲሸሸው ሜዳ ላይ ይቀራል። የሚባለው ተረት ስንሰማ የቆየን በመሰንበት ደጉ ዛሬ ደርሶ አየን። ምራቅ ወደ ሰማይ ተንጋሎ ቢተፉ ዞሮ እንደሚመለስ በወጣበት አፉ መሆኑን ዘንግቶ በቅናት ልብ ያጣ የአሳ ጎርጓሪ ዘንዶውን አወጣ። ሳል ለያዘው ሌባ ላይሳካ ስርቆት፣ ነፍስን ለያጸድቃት ምሳይለሽ ጸሎት። እማሆይነች ያለዋት ለነብሷ ያደረች ቆብ ጥላ በካባ ጽንሷን የሸፈነች ሀጢዋ መነኩሴ በዋሻ እርግዛ ገበያ ወለደች። የእሱ እህት አብራ ነው የምትኖረው። መርዝ የሆነች እህት፣ መርዝ መቆሚያ መቀመጫ የምታሳጣ ባዲሼ ሙላ ነበር የሚያደርግ ባል፣ ቤተሰብ በጣም ከባዶች መርዞች ናቸው። ምንድን ነው ባጃጅ እየነዳ ነበር ይሄ ሰው የሚኖረው። ድምፅ ነበረው። ከዛ ቢሊሌ በሚለው ስራው ነው በጣም የታወቀ። ተቀበል። በማያቁት ሀገር ለጅብ ያሉት ሳያንስ፣ በሚያውቁ ሀገር ያንተ ደግሞ ይባስ፣ ባልተጠራህበት መንጫጫት፣ በቅናት መናቅ አጀግኖ፣ በትቢት መደንፋት አንዴ እያስቀየሙ አንዴ መለማመጥ፣ ትላንት እድሜ አልኮ ዛሬ መቀላወጥ፣ በዝንቦች መተቸት ንብን ላያንቋሽሽ፣ ይሉሽን በሰመሽ ገበያ ባሉጠሽ። እና ሜኔ ዝንቦች የራሳችሁን ጣጣ መወጣት ሳችሉ ዘሎ በንብ ጉዳይ ጥልቅ የምትሉ፣ መፍትሄ ያጣችሁለት የዘመናት ችግር ይዞ ለማሽቃበጥ ዘሎ ጥልቅ ይቅር። አማራ በሰላም መኖር የሚችለው ይሄ ኦሮሚያ ተብሎ የተመሠረተው ካርታ አፈራርሰን ስንወጣ ብቻ ውክልና፣ ለውክልና አስቸጋሪ የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር። አማርኛ የተሰኘውን ወይም የተባለውን ቋንቋ እንውሰድ። ይህ ቋንቋ በመሰረቱ የአንድ ብሔረሰብ ወይም የህዝብ ቋንቋ አይደለም። ይህ ቋንቋ እና ስያሜ ከዚህ በፊት በሀገራችን አይታወቅም። በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም። አማራ የሚባል ማንነት አለመኖሩ ኑሬበት ውስጥ ገብቻ አይቸው ድምዳሜ ላይ ደርሻለሁ። በሆነ ጊዜ ኢትዮጵያን የመግዛት እድል ስላጋጠመው የሰው ታሪክ ቀምቶ የኔ ታሪክ ነው ብሎ የሚተርከው ነገር አለ። አማራ ብሔር አይደለም። አማራ አማረኛ ቋንቋ አገው የፈጠረው ቋንቋ ነው። ያገው ወታደሮች፣ የዛጉ ወታደሮች የፈጠሩት ቋንቋ ነው። እውነቱን ልንገር የዘላኖች ቡድን መጠጊያ ተራራ እንጂ የዘር ሐረግ መቾ ነው አማራ። ተቀበል። እንግዲህ ሰልስሎ ሰላስሎ ጥላትን ለይቶ አናፍጦ አበጥሮ ያስወግዳል እንጂ ሀገር አያፈርስም። የሀገር መስራች ልጅ የነፍጠኞቹ ልጅ የፋኖ ጥማጂ እሰው በራ ይሄድም ደርሰውት ነው እንጂ ከርክረን ከርክረን የቆረጥነው ለታ ጫላና ገመቹ ቀኑ እንዳይሆን ማታ። ተቀበል። የምትሎ ጠፍቶ ሲያጥር ቃላት እንደ ሐምሌ ዝናብ እየሄዱ መምጣት አቅም አልባ ቃላት ስሜት የለሽ ቅኔ አዙሮ አዙሮ ካመጣ ወደኔ ከውስጥ እንዲወጣ ይሄ ክፉ አመል እንግዳውስ ልርጭ የቃላትን ጸበል ጮሆ እስኪወጣ ቻል አድርጌ ተቀበል። ጀግና ሁሉ ቢሆን ጀግና ልጅ የሚወልድ መች ይሆናል ነበር የእሳት ልጅ አመድ። እናም ዛፍ ባለበት ጥላል አይሆን ሙጃ፣ አድባር ልሁን ማለት መጨረሻው እንጃ። ይልቅ የሚሻለው ቤታችሁ ካልጠፋ እኛ ቤት አይለማም የምባል አባባል ዘንድሮ አይሰራም። ሁልጊዜ በውሸት ሕዝብን አታዋክቡ፣ አራት ኪሎ ሩቅ ነው ባይሆን ንሳ ግቡ።